የምንይዘው የሴቶች ቦርሳ ነው። ጂም ባጎች፣ ላፕቶፕ ባጎች፣ እነዚህ ዋሌት፣ ቀበቶ ሁሉንም እንይዛለን። እንግዲህ ችኛዋ ቦርሳ እንደዚህ ምንከታት ናት። ፊት ለፊቷ ላይ ጥላት ይዛለች። ስልክ፣ ዋሌት፣ ብዙ ነገር የሚትይዝ ቦርሳ ናት። ስፋት አላት። ዚፓ ማስተማማኝ ነው። ስልክ ምናምን ተመራጭ ናት። እዚያ ደግሞ ሌላ ማሳይች ነገር የተማሪ ቦርሳዎች አሉ። ከቆዳ የተሰሩ ስፓይደርማን ነው። ውስጣቸው ሴፍቲ ያለው ለላፕቶፕ፣ ላፕቶፓቸው ቢወርቅ አይጎዳም። ውስጣቸው ሴፍቲ ናቸው። ውድ የገበያ ተመልካቾቻችን እንዴት ናችሁ? በዛሬው ፕሮግራማችን በሀገራችን የሚሰሩ ቦርሳዎች፣ ቀበቶች፣ ዋሌቶች እንዲሁም ደግሞ ሌሎች በሀገራችን የሚሰሩ ምርቶችን ዋጋቸውን፣ ጥራታቸውን፣ ልዩነታቸውን ለእናንተ ለተመልካቾቻችን እያስቃኟችሁ አብሬያችሁ ቆይታ የማድረግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ ሆነላችሁ። በጣም እንዴት ነሽ? እግዚአብሔር ይመስገን። እንኳን በሰላም መጣችሁ። እንኳን ለና ቆየሽ። እንግዲህ በዋናነት የተገናኘ ነው የሀገራችን የሆኑ ምርቶችን ለተመልካቾቻችን የተለያዩ የቦርሳ አይነቶችን ለማስተዋወቅ ነው እና በመጀመሪያ ወደዚህ ቢዝነስ መቼ ነበር የገባችው? ቢዝነሱ ምን ይመስላል የሚለውን እናንተ ኦኬ። ቢዝነሱ በጣም አሪፍ ነው። ወደ ሴልሳለም ከገባን ሶስት አመታችን ነው። ያው የሀገራችንን ቆዳ ምርቶች ነው የምንሰራው። በተመጣጣኝ ዋጋ ነው የምንሰራው። እንደምታየት እዚህ ያሉት ቦታዎች ናቸው። ማሳየት ይቻላል። አሁን ላይ ያለ ሁኔታ ምን ይመስላል? ሰው እየለመደው ነው ወይ? አዎ ምንም አይልም። ከድሮ አንጻር ካለው በጣም አሪፍ ነው። ሰውም ተቀባይነቱ የበዛ ነው። ያው የሀገራችን ቆዳ ነው ብሎ የማድነቅ ሁኔታ አላቸው። በጣም ደስ ይላል። ተነሳሽነታቸው ያበረታታሉ። ሁሉ ነገራቸው አሪፍ ነው። ምን ምንድን ነው የምትይዙት አሁን እናንተ? እኛ የምንይዘው የሴቶች ቦርሳ ነው፣ ጂም ባጎች፣ ላፕቶፕ ባጎች፣ እነዚህ ዋሌት፣ ቀበቶ ሁሉንም እንይዛለን። ጥሩ፣ እስኪ ካ እነዚህ ፍለፊት ከሚታዩት እንጀምር። ደስ ይለኛል። አሁን እንቺ ለየት ያለች ነች። አዎ፣ ታምራለች። ዲዛይኗ ቆንጆ ነች። ታምራለች። ቷ ሁሉም እንደምታይ ኳሊቲ ናቸው። በጥራት የተሰሩ ናቸው። ሰፋ ያሉ ናቸው። ሰፋም ያሉ ናቸው። ብዙ ዕቃም ይዙ ናቸው በተለይ ደግሞ ለሴት ሲሆን ለሴት ሲሆን ያው እኛ ብዙ ዕቃ ተጠቃሚ ስለሆነ አሪፍ ናት። ተበራን ደስ ትላለች። ብዙ ጊዜ ሀገርኛ ላይ የሚነሳው የዚፕ ጉዳይ ነው አይደለ? የዚፕ ጉዳይ ነው። ዚፕ እንደምታዩት አስተማማኝ ነው። ትሰራለን ሙሉ እዚሁ ነው የሚሙሉ ነው የሚገጠመው ሙሉ ነው የምንገጠመው። ለመስራት አሁን ምን ያህል ጊዜ ይፈልጋል እና ግብአቶች ውስጥ ምን ምንድን ናቸው ለመስራት ያው ከሁለት ቀን እስከ ሶስት ቀን ማረቂያ ትእዛዝ ብዙ ከሌለብን አብዛኛውን ትእዛዝ እንሰራለን። ብቻ በተባለበት ሰዓት እናውጣለን። ግብቶች ውስጥ ምን ምንድን ናቸው? ሙሉ ቆዳ ነው። ሙሉ ቆዳ ናቸው። ከዛ በኋላ ዚፕናም ዚፕ ነውት። እቺ ነች። ዋጋ ሁለት ሺ ብር ነው። ሁለት ሺ ብር ታምራለች። እንደዚህ መያዝ ትችላለህ። የእጅምና የትከሻም ነች። እንደዚህም ደግሞ አድርገን መያዝ እንችላለን ማለት ነው። የእጅም የትከሻም ነች። ቆንጆንሽ ካላባም ደስ ይላል። እነዚህ ቦርሳዎች እነሱ ኮሮከዳይት ቦርሳ ይባላሉ። የለው እንደ ብላክ ናቸው እነሱ ሁለት ሺህ ለመቶ ናቸው። አጋቸው እነሱ አስተማማኝ ነው። ውስጡ ሰፊ ነው። ጥላ ሌላ ነገር ይሄ ከዛኛው በጣም ሰፊ ነው። ጥራቱ እንደምታይ ነው። የኮሮኮዳይት ቆዳ ናቸው። የመላላጥ ነገር ውሃ ሲነካቸው የመላላጥ የመፋፋቅ ነገር አላቸው፣ ምንም ነገር የላቸው። ዋናው አን ጥንቃቄ መያዝ ነው። በጣም ትልቁ ነው። በጣም ትላልቅ ናቸው። ውስጧ ትንሽ ዋይሌት አላት። እነዚህ ዋጋቸ ሁለት ሺህ አምስት መቶ ብር ነው። ነጭ በቡንዲ ነው። ያው ከአለባበስ ጋር የሚሄድ ነው። በጣም ነው የሚያማምሩ ለማንኛው አለባበስ የሚሆን ነው። እኚህ ደግሞ ላፕቶፕ ባጎች ናቸው የጀርባ ነው። ውስጡ ስፋት አለው፣ ሴፍቲ አለው። የላፕቶፕ ባግ ነው። የላፕቶፕ ቦርሳዎች ማለት ነው። የላፕቶፕ ቦርሳዎች ሙሉ ቆዳ ነው። ሙሉ ቆዳ ነው። በዛ ላይ ደግሞ ጥቁር ነው። ብዙ ሰው ሊፈልገው በተለያየ አይነት ከለር ነው ያለን። እቺ ደግሞ ሳይድ ባግ ናት። እስኪ እሱ፣ እቺ ደግሞ ሳይድ ባግ ናት። በእጅም ናት የጎንም ናት። በእጅም የጎንም ናት ላይት ብራውን ባግ ትባላለች። ዋጋ ልዩነታቸው ሳይዛቸው በጨመረ ቁጥር ዋጋቸው ይጨምራል። ምክንያቱም የምንጠቀመው ቆዳዎች በዛን ያህል ሰፊዎች ስለሆኑ በዋናነት እዚህ እኛ የምናመርታቸው የሀገራችን ቆዳዎች ናቸው። ጂንባቦች አሉ። ለጂንባብ ለቤተክርስቲያን ምናምን ስንሄድ አልባሳት ለመያዝ ፊልድ ስንወጣ ለስራ ሁሉም ነገሮች እዚህ ያሉ ስለዚህ የተለያዩ ናቸው ማለት ነው። የተለያዩ አይነት ነገሮች ናቸው ያሉት። ስፋታቸውስ ማለት አሁን ብዙ ጊዜ እንዳልሽጂ የተለያዩ ጉዞ ላይ ስንሄድ ብዙ ልብሶችን በአንድ ላይ ይዘን እንዲሁም ደግሞ ሌሎች የሚያስፈልጉ ግብዓቶችን በአንድ ላይ ይዘን ነው የምንወጣው እና በጣም ሰፋፊ ናቸው፣ በጣም ሰፋፊ ናቸው። ብዙ ነገር የሚይዙ ናቸው። ዋጋቸው ዋጋቸው ሰባት ሺ ናቸው። ሰባት ሺ ቀን ከሰባት ሺ እስከ ስድስት ሺ ናቸው። በሳይዙ ይለያያሉ። በጣም ትልቁ ሰባት ሺ ነው። ትንሽ ከዛ አነስ የሚለው ስድስት ሺ ብር ነው። እነዚህ ስንመለከታቸው ቦርሳዎች ምንድን ናቸው? ይሄ በዛ ሌላ ከለር ነው። ተዛጊ ያየ ነው ከለር ማለት ነው። አሁን ይህ ለቢሮ ለተለያየ ለቢሮ ለዚህ ነጣ ለየትኛው ለምን ወጣው ነገር ናት። የተለያየ ከለር ናቸው። ምርጫ በመሆኑም ጥሩ ነው። ሰው በሚፈልገው ከለር እንዲወስድ ና እንዲመርጥ ያደርገዋል አስባለሁ። ሰዎች በብዛት የሚያዛቸው የትኛውን ቦርሳ ነው እናንተ ጋ? በስፋት በስፋት የሚያዙን ያው ለቢሮ የሚሆኑ ናቸው። ያስቶች እንግዲህ ታውቂያለሽ ነዚነት ያና እሱን ነው። አብዛኛው ወጣቶች እናቶች ትላልቅ ቦርሳ ነው የሚፈልጉት ሁሉ ነገር። ግን እዚህ ያለ ማን መጥቶ አይመለስም፣ የፈለገውን ያገኛል። ከትናንሽ እስከ ትልቅ ድረስ ማግኘት ይችላሉ። እውነት ለመናገር በጣም የሚገርሙ ናቸው። ማለት በሀገራችን ምርት በዚህ ልክ የተለያዩ ቦርሳዎች በአማራጭ መሰረታቸው ይበል የሚያሰኝ ነው እና በጣም ቆንጆ ነው። እነዚህ እነዚህ ቦርሳ ናቸው። እነዚህም ላይ ፍራውን ናቸው። ችኛ ሁለት ናት ሁለት ሺህ ሁለት መቶ ብር ማለት ነው። ውስጣቸውም ሰፊ ነው። ውስጣቸውም ሰፊ ነው። ፈልግ ነው ብዙ ነገር የሚይዝ ነው። ጥላ ዋሊት፣ ሻርፖች ምናምን ምን ይዝበት ናቸው። እዚህ ጋር ሰል ቦርሳዎች እንግዲህ፣ እችኛዋ ቦርሳ እንደዚህ ምን ከታፍ ናት። ፊት ለፊቷ ላይ ጥላት ይዛለች። ስልክ ካርዱ፣ ዋሊት፣ ብዙ ነገር የሚትይዝ ቦርሳ ናት። ስፋት አላት። ዚፖ ማስተማማኝ ነው። ስልክ ምናምን ተመራጭ ናት። ቅድም ያልኩት ጥያቄ ወሳኝነት አለው። ብዙ ጊዜ የሀገርኛ ምርት ላይ ምንድነው የዚፕ ችግር በስፋት አለ ተብሎ ይስተዋላል፣ እና እሱ ነገር ሳሁን እንዴት ነው? እሱ ነገር በጣም አስተማማኝ ነው። ስሁን ምንም የመጣ ነገር የለም። እንደምታዩ ነው ዚፑ ምንም ነገር የለውም። እንደሚፈልገው ማንኛውም ሰው እንደሚፈልገው ነው ዚፑ። የቦርሳው ቆይታ እንደምን ይዘው አይነት ነው? ያው እንዳያያዛችን ነው። የቦርሳው ቆይታ እንዳያያዛችን ነው። አንቺ እና በርገንዲ ከለር ናት። ዋጋ 2800 ነው።

ከለር ልዩነት ብቻ ነው እዚም ያለ ከለር መሆን ደስ ይላል ከለር ልዩነት እንጂ ሁለቱም ቦርሳዎች አንድ ናቸው የከለር ልዩነት ናቸው ብዙ አይነት ከለሮች አላቸው ከየትኛውም መለባበስ ጋር ያምራሉ ቆንጆ ናቸው በጣም እዛ ጋር ደግሞ ዲዛይኗ ትንሽ ለየት ትላለች መመለከቻ ቦርሳ አዎ አዎ እቺ ዲዛይኗ ለየት ያለ ነው ቅንጡ ማለት እንችላለን አይደል? ከዲዛይናቸው ጀምሮ ቅንጡ ማለት የምንችላቸው ቦርሳዎች ናቸው። የትከሻም የእጅም ናቸው፣ በሁለቱም ናቸው። በቀሚስም በሱሪም ሊለበሱ የሚችሉ አይነት የቦርሳ አማራጮች ናቸው። በቀሚስም በሱሪም የሚለበሱ የተለያዩ አማራጭ ያላቸው ቦርሳዎች ናቸው። ዋጋ ስንት አልሽኝ? ዋጋ ዲዛይን እና የሳይዝ ልዩነት ብቻ ናቸው። ይቺ ደግሞ ቅድም ያሳየች ናት። በለዛ በጥቁሩና በበርገንዲ ያሳየች ናቸው። እቺ ዋጋ ሁለት ሺህ ስምንት ናት። አንድ ናቸው፣ ግን ያው የተለያዩ ከለር አለ ለማለት ነው። እኚህ ደግሞ ላፕቶፕ ባጎች ናቸው። ቅድም ያሳየሽኝ አይነት ሆነው በሌላ ዲዛይን ማለት ነው። ይሄ ሳይድ ባግ ነው ለምታዩ አብዛኛውን የቢሮ ሰራተኞች የሚወስዱት ናቸው። በተለይ ደግሞ ለወንዶች በተለይ ለወንዶች በጣም አሪፍ ናቸው። ውስጣቸው ሴፍቲ አለው ለላፕቶፕ ላፕቶፓቸው ቢወድቅ አይጎዳም። ፓርቲሽን አለው። ውስጣቸው ሴፍቲ ናቸው። የኛ 3200 ብር ነው። 3200 ብር ይሄ በአብዛኛው ወንዶች ወንዶች የሚይዙት ናቸው። በተለይ ደግሞ ቢሮ አካባቢ ላይ ቢሮ አካባቢ የሚያዙ ናቸው። እሱም ላይት ብራውን ነው የወንዶች ነው። እንደዚህ በቃ አንድ ናቸው፣ የከለር ልዩነት ነው። ዋጋው አንድ ነው፣ ተመሳሳይ ናቸው። በተለያዩ አይነት ከለሮች አሉ እና ትዕዛዝም እንሰራለን በፈለጉት ዲዛይን ሳምፕል አምጥቶ ትእዛዝ እንሰራለን፣ ባሉበት ሰዓት ይወጣላቸዋል። ስለዚህ እናንተ ጋር ደስ የሚለው ከሴት እስከ ወንድ ድረስ የተለያዩ የቦርሳ አማራጮች አሉ። ገበያ ውስጥ ምን ይመስላል? ገበያ በጣም አሪፍ ነው፣ እግዚአብሔር የተመሰገነ ይሁን። እነዚህ ደግሞ ጂንስን ገባ፣ የጥርስ ብሩሽ ምን ይዝበት፣ ተለያየ ስቶ ምናምን ይዝበት ናቸው። ውስጣቸው ሰፊ ነው። ከለርም ስለሆነ በተለይ ደግሞ ለሴቶች ይመስለኛል ለሴቶች፣ አብዛኛው ወንዶችም ናቸው። ከለሩ ያው አፍሪካ ከለር ነው። በተለያየ አይነት ዲዛይን አለ። ስለዚህ ጂም ስንሄድ ደግሞ ቀለል ብለን ቀለል ብለን ቀለል ብለን ትናንሽ ነገሮች የምንይዝባቸው ናቸው። ኮልጌት፣ ጥርስ ብሩሽ ነገሮች እንይዝባቸዋለን። ጥሩ ዋጋቸው ዋጋቸው ይሄኛው ሺህ ሁለት መቶ ብር ነው። ማሰካት አደገ እናደርጋለን። እዚጋ ደግሞ ሌላ ማሳይሽ ነገር የተማሪ ቦርሳዎች አሉ፣ ከቆዳ የተሰሩ ስፓይደርማን ነው። ልጆች በጣም ስለሚወዱ እንደዚህ አይነት ዲዛይን አላቸው። ልጆች በጣም ነው የሚወዱት። የተለያየ አይነት ዲዛይን አለ። ዋጋ ሁለት ሺህ አምስት መቶ ብር ነው። አሁን በእርግጠኝነት ልጆች እንዳዩት የሚወዱት አይነት ቦርሳ ይመስለኛል። ምክንያቱም ከአሰራሩ ከዲዛይኑ ጀምሮ ከለርፉል መሆናቸው፣ ስፓይደርማን መሆኑ ደግሞ የበለጠ በልጆች ዘንድ ተመራጭ ያደርገዋል ተመራጭ ያደርገዋል። ስፋቱስ ብዙ እቃዎችን ለመያዝ ይመቸዋል። መጽሐፍ፣ ደብተር፣ ብዙ ጋር የሚይዙ ናቸው። ውስጡ ሰፊ ነው። ለመያዝ ምቹ ናቸው። ጥሩ ዋጋቸው ነው የሚመስለው። ዋጋቸው ሁለት ሺህ አምስት መቶ ብር ነው። አንድ ናቸው

እንግዲህ እስካሁን ቦርሳዎችን እያሳየሽ ቆይቻለሁ። አሁን ደግሞ የተለያዩ የሴትና የወንድ ቀበቶዎችን ላሳይሽ። በተለያዩ አይነት ከለሮች አሉ። ያው ለቀሚስ እና ጋውን ስንለብስ የሚሆን ነው። ለሴቶች ለኛ ለሴቶች የሚሆን ነው። ለቀሚስም ለጋውንም ይሆናሉ። ሲደረጉም በጣም ውበት ያላቸው ናቸው። ምክንያቱም እነዚህ ብረቶች በራሳቸው የራሱ የሆነ ውበት እና ጌጥ አላቸው። ይህ የወንድ ነው። ደብል ፌስ ነው። በሁለቱም ማድረግ ይችላሉ። በሁለቱም ማድረግ ይችላሉ። ወንዶች ደብል ፌስ ነው። በጥቁርም በቡኒ ያለው እችን እያዞሩ መጠቀም ይችላሉ። እንደሰዛቸው ደግሞ ውስጥ ላይ የሚገባ ነው። ውስጥ ላይ የሚገባ ነው። ስለዚህ ከፈለግን እያሳነሰን፣ ከፈለግን እየጨመረን ማስገባት ማስገባት እንችላለን። በቀበቶ ላይ ጭማሪ ዋሌቶች አሉ። በተለያዩ አይነት ከለር ለመንጃ ፈቃድ፣ ለመታወቂያ፣ ለተለያዩ አይነት ነገሮች ይጠቅሙናል። ዋጋቸው መቶ ብር ነው። ቀበቶ ይሄኛው የወንዶች ሺ አንድ መቶ ብር ነው። ሺ አንድ መቶ የሴቶች አንድ ሺ ብር ነው። በእኛ መቶ ብር ቀና ተጠለ የወንዶች በተለያዩ አይነት ከለር ነው ያለው በተለያየ ከለር አለ። ችኛዋ ደግሞ ዋጋዋ ስምንት መቶ ብር ነው። የሳይዝ ልዩነት ነው እንጂ የዲዛይን ልዩነት ነው እንጂ አንድ ናቸው፣ ዋጋቸውም ተመሳሳይ ነው። ዋጋ ይለያያሉ። የአሳዮች ደብል ፌሱ ሺህ አንድ መቶ ብር ነው። ይኸኛው ስምንት መቶ ብር ነው። ምክንያቱም ያኛው በሁለቱም ማረግ ስለሚችል ያኛው በሁለቱም ማረግ ስለሚችል ነው። ረዥም ናቸው። ስለዚህ ከቀበቸው ዋሌት፣ እንዲሁም ደግሞ ሌሎች ነገሮችን ጨምሮ ሀገራችን ሳንወጣ ማንኛውንም ምርት በሀገራችን ማግኘት እንችላለን እንችላለን። እዚህ መጥቶ የሚጠፋ ነገር ምንም የለም። ጥሩ እስከ ትልቅ ከሴት እስከ ወንድ ከቦርሳ አንስቶ እስከ ወንድ ቀበቶ ድረስ የሴትም የወንድም ትንሹን አሳይጭሻለሁ። እነዚህ በጣም ትንሾቹ ናቸው። ሌላ በቀጣይ ነገር ተስፋፍተን ትመጣላችሁ። ሁሉም የሀገራችን ምርቶች ናቸው። የሀገራችን ቁጣ ናቸው። ከሀገራችን ሳንወጣ ለምታዩ በጣም ምርጥ ናቸው፣ ኳሊቲ ያላቸው ናቸው። እየመጣችሁ እናንተም እንድትጎበኙ እንፈልጋለን። ህብረተሰቡ የሚፈልገውን ነገር ማግኘት ይችላል። ሲመዱ ተመልካቾች እናንተም ማግኘት ቢፈልጉ በምን አድራሻ ያግኟችሁ? እኛ የተለያየ ሶሻል ሚዲያ እንጠቀማለን፣ ቴሌግራም፣ ቲክቶክ። አድራሻችን ገርጂ መብራት ኃይል እንገኛለን። ስልክ ቁጥር 0910 6708 መደወል ይችላሉ። ጥሩ ስለሰጠሽኝ ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን፣ መልካም ገበያ ሆነልሽ። እኔም በጣም አመሰግናለሁ መጥታችሁ ስለጎበኛችሁ።

ተመልካቾቻችን እንደተመለከታችሁት በዛሬው ፕሮግራማችን በሀገራችን የሚሰሩ ቦርሳዎች ጥራታቸው፣ ዋጋቸው እንዲሁም ደግሞ ልዩነታቸውን ለእናንተ ለተመልካቾቻችን እያስቀኘናችሁ ነበር። በዛሬው ፕሮግራማችን በተለይ ደግሞ በሀገር ምርቶች እንኩራ ማለት ይፈልጋለሁ። ለወንድም ለሴቶችም የሚሆኑ በተለያዩ ከለር በተለያዩ አማራጮች ከዋሌት ጀምሮ ብዙ ነገሮችን ተመልክተናል ማለት ነው። ለቻናላችን አዲስ ሆናችሁ ካላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ የእኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። በሌላ ፕሮግራም